ቢኒያም ሽታዬ ዝምታውን ሰበረም። ትምህርቱን በተመለከተ የአብራሩት እውነተኛ የቤተክርስቲያን ትምህርት አለ። የሆናስ ነጠላ እንዲለብስ ያደረጉት ነ ፍለጋ ትናቴዎስ ለፍኖተ ጽድቅ ዘማሪያን መልእክት ላከም። ፍኖተ ጽድቅ ውስጥ በዝማሬ የምታገለግሉ እያንዳንዳችሁን እናቃችኋለን። በነገራችን እያንዳንዳችሁ በዝማሬ የምታገለግሉ ወንድሞችም፣ እህቶችም ጭምር ስነ ስርዓት ይዛላችሁ የአያዝ ልልታም ወደ ፖለቲካ አታዝሩት ወደ አራት ኪሎ አትውሰዱት። የፈለገ ሀሳብ ትክክል ነው አለም። የወንድማችን የፈለገን ሀሳብ ፖለቲካዊ ከለር እንዲኖረውና ጉዳዩን በአምስት ኪሎ የሲኖዶስና ና የቤተ ክነት ጉዳይ ነቅላችሁ ወደ አራት ኪሎ ወስዳችሁ ወንድማችንን ፈለገን የፖለቲካ የረብሻ ሀሳብ እንዳለው አድርጋችሁ የምትናገሩ አንዳንድ የወንጌል አማኞችና ጴንጤዎች ብትረጋጉ ይሻላል። ሲያሳልፍ አንግሊካን ቸርች እንዴት ተቋቋመ? ጳጳሱን ሄዶ ለእኔ በዚህ በዚህ በዚህ ምክንያት ስላልተመቸችኝ ሚስቴን እንድፈታት ፍቀድልኝ አለው። ጳጳሱ ፍችን እግዚአብሔር አይወድም አትፈታትም፣ ያውም በዚህ መንገድ ሊሆን አይችልም አለ። ተበሳጨ። ሲጀመር ጳጳሱን ለምን ደጅ እጠናለሁ አለና ካቶሊክ ቤተክርስቲያን አፈንግጦ አንግሊካን ቸርችን መሰረተ። ንጉስም ጳጳስም ራሱ ሆነ።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 በመሆኑም ሁላችሁም እባካችሁ ላይክ በማድረግ ጀምሩልኝ። ሁል ጊዜ መናገር ይከብዳል። ከላይኩን ቢያንስ ከ2000 በላይ ብታደርሱ እጅግ ትኩስና ሰበር የሆኑ የሊቃውንቶቻችንን ምላሽ የምታደምጥ ይሆናል። በርጥንካችን በቀጥታ መ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና ደረሰው ወላድ አምላክ ማምላክ ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እየማድረግና ክብራቸው ምስጋና ይደረሳቸው። ክርስቶስ ተንሳ ሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜ ፍሳው ሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክብራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በስደቱ ዓለም ያላችሁ ባህር ተሻግራችሁ ድንበር አቋርጣችሁ ያላችሁ እቶቼ፣ ወንድሞቼ፣ እናቶቼና አባቶቼ ዘውትር ስለማይለየ ደግሞ በሱፐር ታንክ ስም እየደገፋችሁኝ ስለሆነ እጅግ ደስ ያሰኘኛል። አንድ ዶላርም ሁለት ዶላርም የቻላችሁትን እያገዛችሁኝ ስለሆነ እጅግ ደስ ያሰኘኛል። ወንድማችሁ ሉል መብራቱ ነኝ። ዛሬም እንግዲህ አዲስ ርዕሰ ጉዳይ እንዲሁም ደግሞ ሊቃውንቶቻችን ዝምታቸውን የሰበሩበትን ሀሳብ ይዤ መጥቻለሁ። የሰሞኑ መነጋገሪያ ርዕስ የብፁ አቡነ ገብርኤል ነው። እነበጋሻውን ጨምሮ ያብሩበት እነ ርዕሰ ሊቃውንት አባ ገብረ ኪዳን፣ እነ ሊቀ ሊቃውንት ስምዐኮነ መላክ ደግሞ መልስ የሰጡበት ቪዲዮ የዛሬ መረጃችን ነው። ላይክና ሼር በማድረግ ጀምሩልኝ። ማኅበረ ቅዱሳን የኑፋቄ ትምህርት በማለት የብፁዕ አቡነ ዘካርያስን በማንሳት እንዲህ ይዘገበው፣ እንከታተል። ለመላው የክርስትና እምነት ተከታዮቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግም ትንሣኤ በሰላምና በጤና ደርሳችሁ እያልን የዕለትን ዜና ይዤላችሁ የሚቀርበው ኤልሳቤት ቤተነኝ አብራችሁን ሁኑ። ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል በቅርቡ የተሰራጨው የኑፋቄ ትምህርት እንዳሳዘናቸው ብፁዕ አቡነ ዘካርያስ ተናገሩ። ብፁዕነታቸው አክለውም ምእምራን እውነተኛውን የቤተ ክርስቲያን አስተምሮ ሊከተሉና ሊመረምሩ እንደሚገባ አሳስበዋል። ዝርዝር ዘገባው በተከታይነት ይቀርባል። ከቅርብ ጊዜ ወዲህ የቅድስት ቤተ ክርስቲያን አስተምሮ የሚጣረሱ የንፋቄ ትምህርቶች በመበራከት ላይ ይገኛሉ። ለዚህ አንዱ ማሳያ ደግሞ እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል በፍኖተ ጽድቅ ማህበራዊ ሚዲያ የተሰራጨው ነው። ይህንን ትምህርት ባሰራጩ አባላት ላይ ቋሚ ሲኖዶስ ውሳኔ ለማስተላለፍ ቀነ ቀጠሮ ለሚያዝያ 22 ቀን 2017 ዓ.ም መያዙ ይታወቃል። እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል የተላለፈው የኑፋቄ ትምህርት እጅጉን እንዳሳዘናቸው የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብጹዕ አቡነ ዘካርያስ ቅጣቢያችን ጋር በነበራቸው ቆይታ ተናግረዋል። ይህ በእኛ ቤተ ክርስቲያን እንዲት ሆኖ ነው? በምን ይህን ያህል ፋይላፋት ሚሊየን ሚሊየን ምዕመናን ያሏት እንደ ሳት የሚያቃጥሉ እንደ ቀጥር ንብ የሚናደፉ ሊቃውንት መከራችሁን አይተው የሰሩት ነው እና፣ አባቶቻችን ሐዋርያትም ቅዱሳንም ሂዱ፣ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ፣ ቀሪ ከዚህ የበለጠ ምን ቃል ኪዳን አለ? እመቤታችን ከዚህ በላይ ናት። እንዲህ አይነት የኑፋቄ ትምህርት ዳግመኛ እንዳይተላለፍ ቅዱስ ሲኖዶስ ትኩረት ሊሰጠው እንደሚገባም ገልጸዋል። ቅዱስ ሲኖዶስም ከሊቃውንቱ ጋር ሆኖ ራሱም ብቻውንም ቢሆን ይህ ሙያው ነው፣ ስራው ነው፣ ኃላፊነቱ ነው። ቅዱስ ሲኖዶስ የመጨረሻው አካል ነው። ይህንን ይህንን አይቶ እንግዲህ እንዳይደገም ሁለተኛ እንዲህ ያለ ቃል እንዳይናገር እንዳይነገር አስተውሎ መርምሮ ብዙ ጊዜ አይቶ እርማት ይገባዋል ምእመናን በስሁት አስተምሮ ከመወሰድ ይልቅ እውነተኛውን የቤተ ክርስቲያን አስተምሮ ሊከተሉና ሊመረምሩ እንደሚገባም ብፁዕነታቸው አሳስበዋል አትሰማያዊት ንግሥት ምንም ምንም የሌለባት ከዚህ ዓለም አንድም ነገር ያልነሳች የአምላክ እናት ንጽሕት ንጽሕት እንደሆነች ተፈጥራ በንጽሕናዋ ዓለምን የፈጸመ የብፁ አቡነ ዘካሪያስ በረከታቸው በሁላችን ትደር። እንግዲህ የብፁ አቡነ ገብርኤል ጉዳይ በሲኖዶስ ደረጃ እንደሚታይ እየታወቀ ይገኛል። ምልአተ ጉባኤ ደግሞ የፊታችን ግንቦት እንግዲህ ያው እንደምናውቀው በዓለ ሀምሳ አጋማሽ ላይ ነው የቅዱስ ሲኖዶስ ምልአተ ጉባኤ የሚካሄደው። ስለዚህ አሁን እየደረሰ ስለሆነ በዛም ጉዳዩ ይያዛል፣ ይታያል በእናስባለን ስለ ፍኖ ተጽድቅም ውሳኔዎች እንደሚተላለፉም ጥርጥር የለንም። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ሀሳቧ ድንግል፣ ስጋዋ ድንግል፣ ልቡናዋ ድንግል የሆነች እመቤታችን ማን እንደላከው የማይታወቀው ሁሉ ሀሳብ አመጣ ቁጥር መረበሽ የለባቸው። ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽት ዘር። ለስጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። በድንግል ማርያም ትህትና ህይወታችን ክርስቶስ ከእሷ እንዲወለድ ሆነ። ፋዲ ማለት ምን ማለት ነው ስለው፣ ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራቸው ማለት ነው። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምምናን ስትጠይቁኝ ስለነበረ ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። እኔ ተነካ ውጡልኝ የሚሉ አልነበሩም። የዛሬ ምናምን ዓመት ስለታምረ ማርያም ቀጥሎ ስለ ገለ ተክለሃይማኖት ቀጥሎ ስለ እንትን ቀጥሎ ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበው ሊቅ ትምህርት ማመን አለብህ። መጽሐፍ ቅዱስን በጥብቅና የጠበቀው ቅዱስ ሄሬኔዎስ ነው። ቅዱስ ሄሬኔዎስ ሰብስቦ እንዲጠረዝ ያደረገው መጽሐፍ ቅዱስ እየጠቀስክ ሄሮኔዎስ የሚያምነውን ክርስቶስ ሄሬኔዎስ ያመናትን ማርያም እንደ ሄሬኔዎስ ማስተማር አለብን። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ እንግዲህ ሰው ሲጠፋ ነው። እኛም አባ እየተባልን ያለው ምእመን ሽጠው እንጀራ የሚያጠራቅሙትን አይደለም ራሳቸውን ሽጠው ትውልድ ምእመን ሽጠው እንጀራ የሚያተርፉትን ሳይሆን ራሳቸውን ሽጠው ትውልድን የሚያተርፉትን አባቶች መከተል ይገባናል። የርእሰ ሊቃውንት አባ ገብረ ኪዳን ሀሳብ ነው የሰሞኑ ርዕሰ ጉዳይ የበርካቶቹ መነጋገሪያ የሆነ የአቡነ ገብርኤል ጉዳይ አዲስ እንግዳ ትምህርት ነው የማናቆ ትምህርት ነው አንዱን አካል ለማስደሰት ባለጸጋውን ለማስደሰት እዛ ያለውን ሰው ለማስደሰት በፕሮቴስታንቱ ቤተ እምነት ያሉትን ለማስደሰት በታድሰ መናፍቃን ላይ ያሉትን ለማስደሰት ከጵጵስና ልዕልናቸው ወርደው ካላቸው ክብር ወርደው ነው ዝቅ ብለው በማይገባ አገላለጥ እመቤታችንን በማጥላለት ቅዱሳን በማጥላለት ክርስቶስን ከፍ ለማድረግ የሞከሩት ሊቀ ሊቃውንት ስምአ ኮነ መላክ መኖክስ ጳጳስ አይደለም፣ መኖክስ አይደለም። ጳጳስ እንኳን እንዲያን ነገሮችን ቢያደርግና ቢክድ እኛ ግን የእመቤታችንን አስተምሮ አንለውጥም ብለዋል። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲመጣብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መኖክሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ። የቀደሙ አባቶቻችን አስተምሮናል፣ ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል፣ ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርዶ ይታደሙበት የነበረው ጉባኤ እኮ ነው። አባ ማር ዳሊ እንዳያቸው አስራ ሁለት መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማይጠንታቸውን ይዘው ይመጡ ሲመጡ አይቷቸው ነበረ ይላል። የሰማይ መላእክት ሳይቀር የታደሙበት በነበረው ጉባኤ ላይ ትመሰገን ነበር መቤታችን ቅዱስ ድንግል ማርያ። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቀርሎስ፣ የቅዱስ ያሬድ፣ የአባጊ ወር ጊዜ ልጆች ነን። እኛ ከዚያ የተለየ ምንም አይነት ሀሳብ ምንም አይነት እምነት አይመጣም። አትደንግጡ። እግዚአብሔር ቤተሰቦች ይሄ ይሆን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን የሆነው ሆኖ ግን እንዲህ ባለ መናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሳኤ ደግሞ ደስ ተሰኝተን እንዳንቆይ ስለፈለገ ነው ማለት ነው። ሕማሙን መከራውን በትዕግስት እንዳንቀበለውና በሐዘን ሰንብተን በመቃብሩ አጠገብ ተሰልፈን ብርሃነ ትንሳኤውን ደጅ እንዳንጠና ሌላ አጀንዳ አምጥቶ በመካከል ሲበጠበጠን ስንብቷል ማለት ነው። እግዚአብሔር ከክፉ ነገር ሁሉ ከሁላችን ያረቅልን። በዚህ በባለ አምሳ ሐሴት በሆነበት ፍስሓ በሆነበት ደስታ ብቻ በሚነገርበት ሰዓት ነው የብፁዕ አቡነ ገብርኤል እንግዳ ትምህርት መጥቶ ያወከን የነበረውና በጣም የሆነ ሳምንቱ ሙሉ ነው የያዘው። አሁንም በዚህ ጉዳይ ነው እያወራን ያለ ነው። ይህን እንግዳ ትምህርት እስከ መጨረሻው ልንቃወም ይገባል። የኑፋቄ ሀሳብ ነው። አዲስ እንግዳ ትምህርት ነው። ደጋፊዎች አበጅቶ በሱ ደጋፊዎች ስር እየሰራ ይገኛል። እነበጋሻው ደስታ ያገኙበት፣ እነ ትዝታው ጮቤ የረገጡበት፣ ሙሉ የፕሮቴስታንቱ ሙሉ የታደሰው ዓለም ሀሴት የሞላበት፣ ደህና ጠፍተው የነበሩቱ አበበው የታዩበት ሰዓት ነው በእነሱ ማለት ነው። በዚህ በአቡነ ገብርኤል ትምህርት ጭራሽ መሳለቂያ ሲያደርገን በጋሻው አብዶ ጨርቁን ጥሎ እመቤታችንን ለመናገር የማይሆን ነገር ሲተነትን ተመልክተናል። የታያችው መንገድ የከፈቱት ብፁዕ አቡነ ገብርኤል ናቸው። እና እንዲህ ሲፈነጭ ተመለከት ነው እነ ውስቴ እና ቤዛ ኢየሱስ ነው። ቤዛዊት አለ እንዴ? ማን ታዳ? ቤዛ አይደለችም ማለ? የሷ ቤዛነትና የሱ ቤዛነት አረ ስለ እግዚአብሔር ማፈር ነው። ለማብራራት ደሞ ትጀምራለህ? ማፈር ነው ያለብህ። የሷ ቤዛነትና የሱ እሺ፣ ምንድን ነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች አ ለዛ ነው። ቤዛ የሆነውን ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት ነው እንዴ እንደዛ ነው ምን ያንሳታል ሙሴ ቤዛ ከተባለ እንትና ቤዛ ከተባለ እሷስ ዘጠኝ ወር በማህፀኗ ተሸከም እንዴ ይሄን ማን ካደ እኮ ትልቅ ነገር ነው በሰው ልጆች ህይወቱ ውስጥ ከሆነው ነገር ሁሉ ቀዳሚውና ትልቁ ነገር ነው ይሄ አምላክን በማህፀን ተሸክሞ መውለድ ትልቅ ነገር ነው ይሄ አልበቃም ሲልህስ ትጨምረና ታጠጋጋለህ፣ ትጨምረና ታጠጋጋለህ። ትጨም እንደ በጌታ በኢየሱስ ማርያም ከሌለች ኢየሱስ የለ፣ ኢየሱስ ከሌለ ስላሴነት የለም። ስላሴነት ከሌለ እግዚአብሔር የለም። ኖኖ የዓለም ቤዛ ጌታ ኢየሱስ ነው። ቤዛዊት አለ ቤዛዊት ዓለም በምን መስቀል ላይ መሞት አለባት። እሷ አልሞተችም። መስቀል ላይ ኃጢያት የጠየቀው ሞት ነው፣ ለዛውም የመስቀል ሞት ነው፣ የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞን ጠግቦ ዝም ብሎ መተኛት፣ እሱን አይደለም የጠየቀው። የመስቀል ሞት ነው። ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል። ኢየሱስ በቂ ነው፣ ከበቂም በላይ ነው። እንግዲህ ይሄ ነው በፕሮቴስታንቱ ዓለም መጫወቻ የሆንበት ርዕሰ ጉዳይ ሆኗል። መቤታችንን እርግጥ በዮሐንስ ራዕይ ላይ ምዕራፍ አስራ ሁለት ላይ የተቀመጠውን ታሪክ እናውቀዋለን። ለዘንዶ ማፍ እንደተሰጠው ቀሪ ዘሮቿንም እንደሚያሳድድ እንደሚፈልግ የተቀመጠ ነገር ነው። አዲስ ነገር አለ ግን ከእኛ ቤት መንገድ መከፈቱ ነው የሚያሳዝነን። አቡነ ገብርኤል የከፋችሁት መንገድ ነው እነነዚህ ተራ የሆኑ ግለሰቦች አፋቸውን እንዲከፍቱ እንዲፈነጩ የሚያደርገው እንግዲህ ግንበኛ ወለደው ግንበኝት ትባላለችው፣ የሚል በዚህ ደረጃ ስላቅ የሚመስል ነገር ማለት ነው ቤታችንን ለመናገር ነው። የወረዱ ቃላቶችን የሚጠቀሙ የሚናገረውን እንኳን ማወቅ እስከሚከብደው ድረስ ማለት ነው። እንዲህ ጨርቆን ጥሎ እስኪያብድ ድረስ ደርሷል። በእርግጥ ምንም እንኳን የኛ አባቶች መንገድ የከፈቱ ቢሆንም ማለት ነው እና እንዲህ አይነት ነገሮች በቤተ ክርስቲያን መቻቻሌ፣ ማለሳለስ የሚባል ነገር የለም ኑፋቂያ ትምህርት አስተምሯል። ሲኖዶስ እንደሚገባው ሀሳቡን አስተላልፎ ውሳኔ መወሰን አለበት። ይህ ፍኖተ ጽድቅ በሚባለው ሚዲያም አያይዞም ደግሞ በእንደነዚህ አይነት አባቶች ነን ባዮችም ሀሳቡ ትክክል ስላልነው መወሰን አለበት። ምክንያቱም እንዲህ እንዲህ እያለ የቀጠለ ወደ አልተገባ ነገር ስለሚሄድ ማለት ፕሮቴስታንት ራሱ መቼ ነው የተቋቋመ? ኢቫንጀሊካል አላቋቋም ሊቀሊቃውን ስሙር እንዲ ይለናል። የአንግሊካን ቸርች አመሰራረት ንጉሱን፣ አሁን ረሳሁት። ማንም ሰው ማየት ይችላል ጉግል ቢያደርግ። ሰውየው ቀሌምንጦስ የተባለ የሮማ ካቶሊክ ፓትሪያርክ በነበረበት ጊዜ ፖፕ ማን የሚባለው አንድ ሱ፣ ቀሌምንጦስ ፖፑ ቀሌምንጦስ ነው። ኪንጉ ደግሞ ታዋቂ ነው። አሁን አልመጣልኝ በስም ይሄ ንጉስ ካትሪን የምትባል ሚስት ነበረችው እና ከእሷ ጋራ በሆነ መንገድ አልተግባባም። ሊፈታት ፈለገ። ሊፈታት ሲፈልግ ጳጳሱን ሄዶ ለእኔ በዚህ በዚህ በዚህ ምክንያት ስላልተመቸችኝ ሚስቴን እንድፈታት ፍቀድልኝ አለው። ጳጳሱ ፍችን እግዚአብሔር አይወድም አትፈታትም፣ ያሁን በዚህ መንገድ ሊሆን አይችልም አለ። ተበሳጨ ሲጀመር ጳጳሱን ለምን ደጅ ጠናለሁ? አለና ካቶሊክ ቤተክርስቲያን አፈንግጦ አንግሊካን ቸርችን መሰረተ። ንጉስም ጳጳሱም ራሱ ሆነ። የዝሙት ጥሙን ለማርካት ብሎ ቀየረ፣ የራሱን ሃይማኖት ቀየረ። ሃይማኖቱ እስካሁን ሃይማኖት ሆኖ እኛም እኛም ጋር ደረሰ። በጣም የሚገርመኝ ሌላ በጣም እጅግ በጣም የሚደንቀኝ አሁን እንግዲህ ይሄ የሃይማኖት ጥላቻ እንዳይመስለን ድፍን ዓለም የሚያውቀውና የሚመሰክረው እውነት ነው። ይሄ አሁን የተናገርኩት ታሪክ እንዲያው ስለምንጠላው እንደዛ እንዳያስቡ ሰዎች አደራ ያለው ታሪክ ነው። እውነቱ ይሄ ነው። ይታች የአንጌሊካን ቸርች አመስራረት ሚስቱን ለመፍታት ፈልጎ የዝሙት ፍላጎቱን ከፍ ለማድረግ ፈልጎ የከፈተው ንጉስ የከፈተው ቸርች ነው። ንጉስም ጳጳስም ሆኖ ማለት አንጌሊካን ቸርች ላይ ያ የአንጌሊካን ቸርች እንግዲህ በተለይ እንዳውቀዋለን እንግሊዝ፣ ጀርመን ምናምን ላይ፣ አሜሪካ ላይ በጣም ተስፋፍቷ፣ ኢትዮጵያ ብራንቾች ተከፍተውለት የመጣው ማለት የፕሮቴስታንት ቸርች በዚህ ደረጃ ተከፍቶ ነው የመጣው ያለ ነገር ነው፣ እያሉ ሊቀ ሊቃውንት ስሙር ጎግል ቢያደርጉ ማየት ይችላሉ። ጥላቻ አይደለም፣ እውነቱ ይሄ ነው። እነዚህ እነ በጋሻው ሄዶ የተሰገሰጉበት እዚህ አዳራሽ ላይ ነው። እዛ ሆኖ አንደበታቸው የሚከፍቱት እና በጣም በጣም በጣም ይገርማል። እንደውም ቢንያም ሽታዬ እንደምናስተውሰ ለረጅም ዓመታት ፓስተር የነበረን ኋላ ተመልሶ ኦርቶዶክስ የሆነ ነው የዮኒ ማኛን ጨምሮ በጣም በጣም በርካታ ሀሳቦችን እያነሳ ነበር። ዮኒ ማኛ የሰሞኑ መነጋገሪያ ያደረሰ ጉዳይ እሱም በአንድ ሆኗል እና እሱን አንስቶ የተናገሩ ነገር ላስተምዳል። ትምህርቱን በተመለከተ የአብራሩ እውነተኛ የቤተክርስቲያንን ትምህርት አለ ዮናስ ነጠላ እንዲለብስ ያደረጉት ነ እግዚአብሔር ፍቶኝ ምነገ ለ ስለዚህ ከዚህ የባሰ ነገር እንጠብቃለን። አሁንም የእብሪት ንግግር የተናገሩ ለምሳሌ ትዝታውን ያስወጣው ከዚህ ቤተክርስቲያን እንግዲህ አንዱ አራጋቢ እሱ ነበር። ለምሳሌ በጋሻው በብሉታ የቅዱሳን ስዕል መቅደል ጀግንነት የመሰለው ማለት ነው። ዘርፌ ስንት ባል ያገባች የእኛን የቤተክርስቲያንን ሹመትና ማዕረግ ላይ ያሉ ይሄን ነገር በመናገራቸው እንዳልኩህ የኒማኛ ኦርቶዶክስ ነው ብዬ ለደቂቃ አስቤያል አልኩ። የኒማኛ ፍራንክ ካገኘህ ምንም ይሆናል። በነገራችን ላይ ማለት ነው። ግን ታቴና የኦርቶዶክስ ተዋህዶ መጽሐፍ ቅዱስ ነው የሚል አቶ ዮናስ ተከፍሎት ስለ ሞጣ ናይቼ ኦርቶዶክስ ሆናለሁ። የሆናስ ናይቼ ኦርቶዶክስ ሆናለሁ። እንዴት ሆናለሁ? አንድ ፐርሰንት ወደ 16 የፕሮቴስታንት ፓስተሮች በስም መጥቀስ እስከምችል የሥላሴ ትምህርት አንዳንዶቹን አፕሮቭ ያደረጉላቸው አቡነ ጳውሎስ ናቸው። በነገራችን ላይ የትኛውን ፕሮቴስታንት ትምህርት የለው። በነገራችን ላይ መዝሙር ለአያት አልፈልግም፣ ዘመኗን ሙሉ ልታሰቃየኝ የሚል አንድ ያልተማረ ምንም ነገር የማያውቅ ይህን ነገር ሲናገር በአይኖች አይቻል። አሁን ሌሎች ይመጡላል። አሁን ከፍለፊት ልንገር፣ ትልልቅ ተግዳሮት አለ። ኦርቶዶክሳዊ በመጀመሪያ ደረጃ እምነቴ ምንድን ነው ብሎ እምነቱን ይወቀው።

ፖለቲከኞች የምትላቸው የሃይማኖት ጳጳሳት ኦሮሞ አይደለም። በነገራቸው ክርስትና በአንገታችን ላይ ያደረግነው ማህተም የሰማዕታትነት ምልክት ፕሮቴስታንቶችን ኑ ወደ እውነተኛው ብርሃን ወደ እውነተኛው መንገድ ኑ ስንል ምንም አይነት እርዳታ የለንም፣ ምንም አይነት ፕሮጀክት የለንም። ፓስተር የነበረ ኋላ ግን ተመልሶ እግዚአብሔር ፈቅዶ ፍቅረ ኢየሱስ በሚል ቤተክርስቲያን የሚጠራውን የወንድማችንን የሚናምሽታይን ሀሳብ ነው የተከታተል ነው። በተለይ የፍኖተ ጽርቅ ዘማሪያንን ደግሞ ወንድማችን ዲያቆን ፈለገ እንዲህ ይላቸዋል። ወታችሁኑ ፍኖተ ጽርቅ ውስጥ በዝማሬ የምታገለግሉ እያንዳንዳችሁን እናቃችኋለን። በነገራችን ላይ እያንዳንዳችሁን በዝማሬ የምታገለግሉ ወንድሞችም እህቶችም ጭምር ስነ ስርዓት ይዛላችሁ፣ ስነ ስርዓት የእናንተ ሆድ አልሞላምና ቤተ ክርስቲያን ስርዓት ውጭ ሆነ። ከቤተ ክርስቲያን ለዛ ውጪ የሆነ በእኒክ ሽኒ የተሞላን ዝማሬ ዝም ብለን እየዘመረን የቤተ ክርስቲያንን ከለንቀር እያለን ማለት አትችሉ አትችሉ። ከራበ ወጥተ ሌላ ስራ ስራ። ከዛ ውጪ ግን ቤተ ክርስቲያን እናታችን ናት። ክርስቶስን እንድንመስልላት ነው የምታስብረን። ክርስቶስን መስለት አገለግላለ፣ ቤተ ክርስቲያንን መስለት አገለግላለ። ከዛ ውጪ ግን በማን አለብኝነት ስሜት ቪዲዮችሁ ብቻ ይለቀቅ፣ ቪዲዮችሁ ብቻ ይለቀቅ እናንተም ደፍራችሁ ቪዲዮ ብቻ ለመስራት ያብቃችሁ። ያኔ እኛና እናንተ እንተያያለን። ከዚህ በኋላ ለማንም አንጭሁ። በዚህ ጉዳይ ደግሞ ኢቭን የቅድስ ቤተክርስቲያናችንን ስርዓት የቅድስ ቤተክርስቲያናችንን መብት ማስከበር ኢቭን የሚያስጠይቅ ከሆነ እኔ ፈለጋት ናቸሁ ትጠየቃል። ከእናንተ ጋር እንለቀቅ። አይ እንደዚህ ብለው ይሄ ትምህርት ስህተት ነው ምናምን ብዙ ዘመን አለን አረ እንዲህ አይነቱ ዝማሪ ያሬደ ዝማሪ አይደለም። እንዲህ አይነቱ ነገር ይሄ ትክክል አይደለም። ብዙ ዘመን አለን፣ በጣም ብዙ ዘመን፣ ብዙ ዘመን ጮህን። ነገር ግን ጉዳዩ እንዲህ አይደለም፣ አሁን እየሄደ ያለው በነገራችን ላይ ፍኖተ ጽርቅ ወደ ቅድስት ቤተ ክርስቲያን ተመልሷል ተብሎ በማህበሩ ላይ ያለንን ምልከታ መለስ ካደረግን ብዙዎቻችን ቆይተናል። በተለይ በዚህ ቲክታክ ፕላትፎርም ላይ ያሉ ወንድሞች ባጠቃላይ ሁሉም ሁሉም ሁሉም በሚባል ደረጃ መልካም በቃ እየተመለሰ ያለ ማህበረ ከሆነ ሲጫና ጫና እናብዛባቸው ተብሎ ሁላችንም ከእኔም ጭምር ሌሎች ወንድሞችም ጭምር እይታችንን መለስ አድርገን ነበር። ነገር ግን በማን አለብኝነት ስሜት ስህተት የሆነ ትምህርት ፈገግ እየተባለ እየተፖሰተ፣ በማን አለብኝነት ስሜት አሸበል ገዳዬ አሃይ ገዳዬ የሚመስሉ ዝማሬዎች ዝም ተብሎ እየተለቀቀ አንዘልቃትም! ነው አንዘልቃትም ሚዲያው የራሳችሁ ነው። ስትፈልጉ ፎቶችሁን፣ ስትፈልጉ የምትፈልጉትን ነገር ስትፈልጉ ቪሎጋችሁን ስሩበት አይመለከተ ነው። የቤተ ክርስቲያን ትምህርት ግን ንብረታችን ነው። የቤተ ክርስቲያን ዝማሬ ግን ንብረታችን ነው። ንብረታችን በሆነ ነገር ላይ ደግሞ ማንም መቀለድ አይችልም። ከዚህ በኋላ የቅድስት ቤተ ክርስቲያናችንን ስርዓት የምናስከበረው እኛ እንጂ ሌላ ማንም አይደለም። አለቅ የቤተ ክርስቲያን ስርዓት ጥሰት እየተደረገ ነውና እኛ ኦርቶዶክሳዊ የሆንን ወጣቶች በአጠቃላይ እርምጃ እንወስደን በዚህ ጉዳይ አንደራደርም። አንደራደርም። ይሄ ነገር ዋጋ እስከሚያስከፍለን ድረስ ዋጋ እንከፍላለን። በዚህ ጉዳይ እስቲ እናያለን። እናቱ የወለደችው ሰው ምንም አታመጡም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደፈለግን እንደፈለግን ስርዓቷን እንጥሳለን፣ እንደፈለግን እንጨፍርባታለን የሚል ሰው ካለ ያኔ ይጨፍርና ያሳየን ፈለጋት ናቴዎስ ቁርጣ ሀሳቡን ነበር ያስተላልፈው። ትዝ ካላችሁ በዛ ሀሳብም እንደውም እንደ ማስጠንቀቂያ ነገርም ፍኖት ጽድቅን ተናግሯል። ያንን ደግሞ ይዘው ጎዳያን ወደ ፖለቲካ ለማዞር የሞከሩም አልጠፉም። በፕሬዚዳንቱ ቤተ እምነት የነበሩ ለህግ አካላት ይቅረ ምናም በሚል እና አሁን ደግሞ የፍኖት ጽድቅ ዘማሪያንን ማስጠንቀቂያ አዘል መልእክቱን አስተላልፏል። ያያ ዘለለታም ያንን ሀሳብ የተናገሩን አንስቶ እንዲህ ይልናል። ተከትል እንመለስ ለወንድማችን የፈለገን ሀሳብ ፖለቲካዊ ከለር እንዲኖረውና ጉዳዩን በአምስት ኪሎ የሲኖዶስና የቤተ ክህነት ጉዳይ ነቅላችሁ ወደ አራት ኪሎ ወስዳችሁ ወንድማችንን ፈለገን የፖለቲካ የረብሻ ሀሳብ እንዳለው አድርጋችሁ የምትናገሩ አንዳንድ የወንጌል አማኞችና ጴንጤዎች ብትረጋጉ ይሻላል። መንግስት እናንተ በምታዩት አንግል ብቻ የሚያይ ሸውራራ አይደል፣ ይሄ ልታውቅ ይገባል። ፈለገ ወንድማችን ምንድን ነው ያለው? እሱ ሁላችሁም ኦርቶዶክሳውያን ከልብ አዳምጡ። ክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምሕረቱ አሰፊ ነው። አውደ ምሕረት አልጠበበንም። እናም የአዳራሽ አገልግሎት ቅዱስ ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ የወጣቶች ባጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበሰቡ በጣም በፍቅርና በሰሰት የምናያችሁ ወንድሞቻችን፣ ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያላግጥ፣ በቤተ ክርስቲያን ላይ እንዳይቀልድ፣ እነዚህ ሰዎች ለሚሰሩት ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ የካሳንችስን፣ የልደታን ልጅ፣ የቄራን ልጅ፣ የጎፋን፣ የኮልፌን ልጅ፣ የፈረንሳይ ልጅ በአዲስ አበባ አጠቃላይ ያሉትን ወጣቶች የጠራ ነው። ድንጋይ ልንወርውር ጦር ልንሰብክ አይደለም፣ አባቶቻችን ላይ ጥያቄ ለመጠየቅ። እንዲህ አይነት ጉዳይ እንደማንፈጽም ልባችሁ ያውቀዋል። ስለሆነ ፍኖተ ጽድቅ የሚባለን ተቋም አባቶቻችን ያላሰለሰ እርምጃ እንዲወስዱ እኛ ወጣቶች አባቶቻችንን እንጠይቃለን። ፍኖተ ጽድቅ ማለት የፓስተር ዮናታን ሌላኛው ቅርንጫፍ ነው ማለት ነው። ፍኖተ ጽድቅ ማለት የነብዩ ጥላውን ሌላኛው ቅርንጫፍ ነው። ስለዚህ ቤተክርስቲያናችን አዳራሽ ውስጥ አትገለግልም። የራሷ አውደምረት ምረት የራሷ ቤተ መቅደስ አላት። ፍኖተ ጽድቅ እያራመደ ያለውን የአዳራሽ አገልግሎት እንቃወማለን። ይህን ተቃውሞ ደግሞ በደቦ ሆነን በአንድ ላይ ሆነን አባቶች ላይ ጫና እንፈጥራለን። ኖተ ጽድቅ ላይ የማያዳግም እርምጃ እንዲወሰድ እንጥራለን፣ እንደክማለን። ማለት እናንተን ለምንድን ያንጨረጨራችሁ? ለምንድን ያስቆጣችሁ? ጉዳዩን ለምንድን የፖለቲካ ልብስ ያለበሳችሁት? ድማችን ፈለገን ከፖለቲካ አጀንዳ ጋር ለማገናኘት የሞከራችሁት? በነገራችን ላይ ከፖለቲካ ጋር ብታገናኙትም ታስሮ መፈታት፣ መወንጀልና መቀጣት፣ ወይኒ መውረድና መታሰር ልማዳችን፣ ስለ ወንጌል ክብር ስለ ክርስቶስ ፍቅር ስለ ቤተ ክርስቲያናችን ክብር መታሰር መንገላታት መከራ መቀበል የለመድ ነው። አዲስ ነገራችን አይደለም። ነገር ግን ወንድማችን ፈለገ እየተናገረ ያለው እኛ ወጣቶችን ሰብስቦ በደቦ ሆነን ቅዱስ ሲኖዶስ ሄደን እናናግራለን አባቶቻችን ሊቃነ ጳጳሳት በሲኖዶስ ጉባኤያቸው በፍኖተ ጽድቅ ላይ ጠንከር እንዲሉ ያለው አዲስ አበባ ላይ የሚገኙ ወጣቶችን መጥራት ማለት እናንተ እንደምታስቡት ፖለቲካ የአራት ኪሎ ጉዳይ ሳይሆን ጥያቄያችን አምስት ኪሎ ላይ የሚገኘውን የቅዱስ ሲኖዶስ ሐሳብ ጠንከር እንዲለው። ስለዚህ ብዙ አትንፈራገጡ። እጅግ ጥብቅ የተባለ ሐሳቦች ናቸው የተላለፉት። የተወዳቸው ቤተሰቦች የዛሬ መረጃችን ይህን ይመስላሉ። ላይክ አድርጉ ሼር አድርጉ። በየቀኑ ነው አዳዲስ ትኩስ የሆኑ መረጃዎች የዛሬ የዛሬ መረጃዎችን ያመጣው ያለሁትና፣ ላይክ አድርጉ ሼር አድርጉ። መረጃውን አዳርሱ። ኮመንት ስጡኝ። በሱፐር ታንክስ ደግፉኝ። ወንድማችሁ ልዑል መብራቱ ነኝ። በሌሎች የቪዲዮ መረጃ ማስረጃ እመልሳለሁ። የአሮስ ሁለት ላይ እንገናኛለን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።